ሰላም ቤተሰው፣ አዲስ ማስረጃ አዲስ መረጃ ይዤላችሁ ነው የመጣሁት። ጋይስ ቡራ የምንወደው የምናደንቀው ወንድማችን ማለት ነው ሞባይል ቤት ከፍቷል። ጋይስ ሞባይል ቤት የሞባይል መሸጫ ከፍቷል እና ግን ለእናንተ ይፋ አልተደረገም። እኔም በውስጥ ሰው ነው የላከልኝ። እንዲሁም ደግሞ የነገሩኝም ልጆች ናቸው ማለት ነው፣ በቅርብ ያሉ የእሱ ወዳጆች ናቸው የነገሩኝ ማለት ነው ጋይስ ሞባይል እንግዲህ ቤት ማለት አስቡት፣ በጣም ከባድ ነው እንግዲህ በዚህ ሁኔታ የምንወደው የምናደንቀው ወንድማችን አቶ ቡራ ሞባይል ቤት ከፍቷል። ሞባይል ቤቱ ላይ እንደዚህ ፈልሰስ ብሎ እንግዲህ ከስተማር እስኪመጠረስ ሲጠብቅ ተነስቶ ኢንስታግራሙ ላይ ፐስቶልናል ማለት ነው ጋይዝ የሰው ደስታ የሚያስደስታችሁ እንግዲህ ምንም ማድረግ አይቻልም። ላይክ አርጉ እስኪ ላይክ አርጉ። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ እንዲሁም ደግሞ ሼር አርጉ። በእውነት የሰው ደስታ ብቻ የሚያስደስታችሁ ይህ ያልሆነ የሆነ ትርኪ ምርኪ ነገር ምናምን የምትጽፉ ሰዎች ግን ፕሊስ እባካችሁ ልቦናችሁን እንግዲህ ፈጣሪ መልሰው ነው የሚለው እና በዚህ መልኩ ቡራ እንደዚህ ፏፍንት ብሎ እምር ብሎበት በዚህ ሁኔታ መቷል ማለት ነው። ሞባይል ቤቱን እንደምታዩት ነው እዚህ ቪዲዮ ላይ ማለት ፎቶ ላይ እንዳያችሁት ነው ማለት ነው። ሁላችሁም ከዚህ በኋላ ገና አልተመረቀም። እስከሚመረቅ ድረስ ጠብቁና ማለት ነው። ሁላችሁም ከዚህ በኋላ ሞባይል መግዛት ስትፈልጉ ያው ከቡራ ትገዛላችሁ ማለት ነው። በቀጥታ ከቡራ ትገዛላችሁ ማለት ነው። ጋይስ ደስ አይሉ በጣም ደስ ይላል። እና እንዴት ናችሁ ውዶቼ? ሰላም ናችሁ? አላችሁ ሁሉ ሰላም፣ ሁሉ መልካም። በእውነት በጣም ተናፍቃችኋል። በእነ ቡቡ ከሰራሁ ትንሽ ቆየሁ አይደል? ሰሞኑን አልሰራሁም። በእነሱ መጥቻለሁ፣ አሁን የምር መጥቻለሁ። ባይ ዘ ዌይ በጣም የምወዳቸው እና የማደንቃቸው ዩቱበሮች ቢኖሩ ቡራና ሀይሚ ናቸው። በሚሰሩት ነገር ሁሉ የሚያስደስቱኝ እነሱ ናቸው። ምክንያቱም በቃ የሚሰሩት ነገር በሙሉ ፈኒ ነው። ሰምታይምስ ደግሞ እኛ እንድንማርበት አስተማሪ የሆነ ነገር ነው የሚለቁልን ማለት ነው። በጣም ነው ደስ ያለኝ እኔ። በጣም የእናንተ ለውጥ ነው ማየት የምንፈልገው። የእናንተ ለውጥ የእኛ ለውጥ ነው። በጣም ነው የሚያስደስተን እና በዚሁ ቀጥሎ አይደለም ሞባይል ቤት ከዚህ በላይ ገና የመኪና አስመጪና ላኪ እንደምትሆኑ አልጠራጠርም። ቬሪ ኢዚ ማለት ነው ቬሪ ኢዚ ቀላል ነገር ነው። ለእናንተና ፈጣሪ ከዚህ በላይ ጥሩ ነገር ሰጥታችሁ ማየት እፈልጋለሁ ማለት ነው። እንዲሁም ደግሞ የመደምቅ በሙቲ እንዲናችሁ ደህና ናችሁ? ሁሉ ሰላም ሁሉ መልካም። ከዚህ በፊት ባወራኋችሁ መሰረት ዩቱብ ቻናል መክፈት እንፈልጋለን ሀኒ ልታግዥን ትችያለሽ ወይ ምናምን ያላችሁ ልጆች አዎ፣ አሁንም በድጋሚ እነግራችኋለውኝ ዩቱብ ቻናል እከፍትላችኋለውኝ፣ መክፈት እችላለውኝ፣ ችግር የለውም። ዩቱብ ቻናል ባይዘ ዩቱብ ቻናል ተከፍቶ መሰጠት በጣም ቀላል ነው የሚሰራው ነው። እና እንዳትሸወዱ ለማለት ነው። ባይ ዘ ወይ ምክንያቱም አንዳንድ ቦታዎች ላይ ለአንድ ቻናል ለመክፈት አስር ሺህ ብር የሚቀበሉ ልጆች አሉ። አስር ሺህ ብር ማለት ነው። በጣም ሼም ነው የምር። እንዲህ ነው። እናንተ አንድ የመዳም ቅመም አረብ ቤት ውስጥ ሰርታ ዩቱብ ቻናል ለመክፈት አስር ሺህ ብር? እሺ ኢሜል ክሬት ይደረጋል። ኦኬ ከዛ ምንም እኮ የሚካበል ነገር የለውም። ያ ተከፍቶ ከተሰጣቸው በኋላ ልጆቹ ምን እንኳን እንደሚሰሩበት ምን እንኳን እንደሚያደርጉበት አያውቁም። ኮንተንት ያስፈልጋል። ባይዘዌ እኛ ሰው ቤት ስለሆንም እንዲም እንዳም እያጨማለቅን እንሰራለን፣ ግን ንጹህ ቦታ ሲኖራችሁ የተመቻቸ ቦታ ላይ ስትሆኑ ግን ኮንተንት ያስፈልጋል። ስለዚህ ብራችሁን አትበሉ። ዩቱብ በቀላሉ እንደዚህ መክፈት በጣም ሲምፕል ኢዚ፣ ቬሪ ኢዚ። የምር ነው የምላችሁ አምስት ደቂቃ አይፈጅም። ዩቱብ ቻናል ለመክፈት አምስት ደቂቃ አይፈጅም። ነገር ግን ምንዳ የምትሰሩ ስራ ነው የሚያስፈልጋችሁ የምትሰሩት ስራ ከዛ በኋላ ያለው ሰዓት ለመሙላት ሰብስክራይብ ለማሙላት ሰብስክራይብ ኦኬ። ኖርማል ነው፣ አሁን በዚህ ሰዓት ብዙም አይከብድም። በፊት ነበር ብዙ የሚከብደው። ሶ ያንን ነገር ላይ ነው እንጂ ፎከስ አድርጋችሁ ማየት ያለባችሁ። ዩቱብ ቻናሉ ተከፍቶ ተሰጥቷችሁ ምንም አትጠቀሙበትም ለማለት ያክል ነው። እና አስር ሺ ብር እያወጣችሁ ባትበሉ መልካም ነው። ይህንንም ደግሞ ፈጣሪያችሁን የማትፈሩ ቻናል እንከፍታለን ብላችሁ አስር ሺ ብር የምትቀበሉ ሰዎችም ደግሞ በትንሹ ፈጣሪያችሁን ፍሩ። ሌላውን ባትፈሩ፣ እነዚህ ልጆች ሽንት ቤት አጥበው ከሌላቸው ነገር ላይ አንስተው ነው ለእናንተ የሚሰጧችሁና ቢያንስ እንኳን አስተያየት ለአንድ ቻናል ሶስት ሺ ብር ሁለት ሺ ብር አላነሰው። ምን የሚካበድ ነገር አለው አንድ ሰው ቁጭ ብሎ በአምስት ደቂቃ ክሬት አድርጎ ለመስጠት እና ባታበዙባቸው በዙባቸው መልካም ነው ላለው እኔ በጣም ነው ያዘንኩት ይሄን ቪዲዮ ተቆራርጦ ቲክቶክ ላይ አይቼው ሼም በእውነት ሼም ነው ማለት ይደብራል በቃ ሰው አቅም ተብሎ ሰው ላይ መጫወት ጥሩ አይደለም ማለት ውዶች ለዚህ ቤት አዲስ የሆናችሁ ላይክ ሼር ሰብስክራይባችሁን እንዳትረሱ ማድረጉን ማለት ነው እህቶቼ ገንዘባችሁን ያዙ በማንኛውም ነገር ላይ መበላት የለባችሁ በሚመጣ በማይመጣ ትርኪ ምርኪ ነገር ላይ ገንዘባችሁን ኢንቨስት ማድረግ የለባችሁ እኔ ይሄ ምክሬ ነው። ምክንያቱም አንድ ሰው ላቡን ለፍቶ ያመጣውን ሳንቲሙን በአግባቡ ካልተጠቀምበት ግፍ ነው ባይዘው፣ ግፍ ይወልዳል። ሳንቲምና ሳንቲም እናጣበት ጊዜ ይመጣል ብዬ አስባለሁ። ሁላችሁም የራሳችሁን የሆነ ጥንቃቄ ብታረጉ መልካም ነው ላለ። ወይም ከዛ በተረፈ ግን እኔ በአቅሜ ግን እከፍትላችኋለሁ። የእውነት እኔ ከፍትላችኋለሁ። ምንም ቀላል ነገር ነው፣ ብዙም ይካበራል። ከዛ ግን ምንድን ነው የምሰሩበት? እንዴት ነው የምሰሩበት? ኢቨን እንኳን እንደዚህ እንኳን ለማድረግ ችሎታ ያስፈልጋል፣ ለማውራት እንኳን ማለት ነው እና